ሰዎች የወገብ ህመማቸውን፣ የእግር ህመማቸውን ለመታከም እንደየህመሙ አይነት የፊዚዮቴራፒ አገልግሎትን ይወስዳሉ። ከዚያም ባለፈ ሰውነታቸውን ዘና ለማድረግ ደግሞ የማሳጅ አገልግሎት፣ የሞሮኮ ባዝ አገልግሎትን ይጠቀማሉ። አሁን የምናስተዋውቃቸው አገልግሎት በሀገራችን አሁን አሁን እየተለመደ የመጣ ነገር ግን በእስያ ሀገራቶች ደግሞ እንደ ባህል ለረጅም ጊዜ ይዘውት ያለ አገልግሎት ነው፣ ሪፍሌክሶሎጂ ይባላል። ይህ አገልግሎት የእጅን ወይም ደግሞ የእግርን የውስጥ ክፍል በማሸት ብቻ የሚሰጥ ሕክምና ነው። ነርቭ ማከም ወይም ደግሞ ነርቭ ማሸት እንደሚባልም ተነግሮኛል። እዚህ ለቡ አካባቢ ሲናክል የሪፍሌክሶሎጂ ተገኝተናል። አገልግሎቱ ምን ይመስላል? ለመሆኑ ይህን አገልግሎት ማግኘት ያለባቸው የማህበረሰብ ክፍሎችስ የትኞቹ ናቸው የሚለውን እንቃኛለን። አብራቸውን ቆዩ። ጤና ይስጥልኝ። ሰላም ነው? እንዴት አለ? ሳራ እባላለሁ። እንግዲህ ዛሬ የመጀመሪያው በተለይ አሁን አሁን እየተለመደ ወይም ነርቭን ማሸት ህክ አገልግሎት ምን ይመስላል፣ ትርጉሙ ምን ማለት ነው፣ እንዴት ነው የምትሰጡት አገልግሎት ነው የሚለውን ከእናንተ ጋር እንግዲህ እያየን ቆይታ እናደርጋለን። ስለዚህ እንግባ። ሪፍሌክሶሎጂ የነርቭ እሽት ሲሆን እኛ ደግሞ ሞራ ተኩረን የምንሰራው የእግር ወይም የፉት ሪፍሌክሶሎጂ ሲሆን ውስጥ እግራችን ላይ የሚገኙትን እያንዳንዱ ነርቭ ኢንዲንጎች በማሸት ሰዎች ካለባቸው ህመም፣ እንዲሁም ድካም ራሱ ነርቭ ኢንዲንጎቻችን ራሳቸውን በራሳቸው እንዲያክሙ በማድረግ ሰዎች ራሳቸው እንዲያክሙ ይረዳቸዋል ማለት ነው። ወደኛ ሲመጡ በመጀመሪያ ስልክ ደውለው ቀጠሮ ሲሆን የሚመጡት ቀጠሩ በሚያስፊበት ሰዓት ለሪላክሴሽን እንዲሆን ወይስ ለህክምና በሚለው ይጠይቃቸውና እነሱን ካረጋግጥን በኋላ ወደዚህ ቀጠሮ ሲይዘው በቀጠሯቸው ሰዓት እንዲመጡ እናደርጋለን። በቀጠሯቸው ሰዓት ሲገኙ ወደ ቀጥታ መጀመሪያ ጫማቸውን አውልቀው ወደሚቀመጡበት ቦታ ከመጡ በኋላ በሞቀ ፎጣ እግራቸውን በደንብ እንጠራረግና ከዛ በመቀጠል ሳኒታይዝ እናደረግና እነዚህ እንጨቶቻችንም ሳኒታይዝ ካደረግን በኋላ በኦይል በደንብ ሰውነታቸውን አሽተን ቀብተን እሽቱን እንጀምራለን ማለት ነው። ሲታሹ እኛ የምንለይባቸው መንገዶች የመጓጎል ስሜት ውስጥ እግራቸው ላይ ማለትም ነርቭ ኢንዲንጎቻቸው ሲተሳሰሩ የመጓጎል ስሜት፣ ክብ ክብ የሰሩ ነርቭ ኢንዲንጎች ይታወቃሉ። ስለዚህ በእጆቻችን ስናሻቸው ልዩነቱን እናውቀዋለን ከኖርማሉ ሰውነትና የጓጎለ ሰውነት። ስለዚህ የጓጎለውን ቦታ ላይ ፎከስ በማድረግ ያ ሰውዬ የጀርባ ህመም፣ የወገብ ህመም፣ እንዲሁም የጨጓራ ህመም፣ የትኛው ላይ ሞር እንዳመመው እንዲሁ? አሽተን ማወቅ እንችላለን። እና ሰዎች አንዳንድ ይገረማሉ፣ እንዴ ነው የወገብ ችግር አለብሽ ወይም የጀርባ ህመም አለብሽ፣ ጨጓራ ወይም ማይግሬን አለብሽ ስንላት፣ እንዴት አወቅክ ምናምን የማለት ጥያቄ አለባቸው። ይህ ምንም ሌላ አመታታዊ ነገር ሳይሆን እጃቸው ላይ እጃችን ላይ እግራቸውን በማሸት የምናገኛቸውን የጓጎሉ ነርቭ ኢንዲንጎች እዛ ላይ በደም ፎከስ አርገን ስናሽ የጓጎሉ ነርቭ ኢንዲንጎች ይሰሙን አጣጦቻችን። ያም ቦታ በደም ፎከስ አርገን ስናሽ ከዛ ጋር ሪሌትድ የሆኑ ህመሞችን በመጠየቅ ሰዎቹ በዛው በቀላሉ ኪውር እንዲያገኙ እንረዳቸዋለን። የዚህ የሪፍሌክሶሎጂ ወይንም የነርቭን የማሸት የማነቃቃት አገልግሎት በተለይም በኢሲያ ሀገራት እንደ ቻይና፣ ታይላንድ ያሉ ሀገራት ለረጅም ጊዜ የሚጠቀሙበት የሕክምና እንዲሁም ደግሞ ሰውን ዘና የማድረግ አገልግሎት እንደሆነ ይታወቃል። ታዲያ እኛም ሀገር ይህ አገልግሎት በመጀመሩ በርካታ ሰዎች መጥተው አገልግሎቱን እያገኙ እንደሆነ ነው የተመለከትነው። ነው አንድ ሶስት ወር ሆኖኛል። እግሬን ያማኝ ነበር። እዚ ታፋይስር ከእግሬ ጀምሮ እስከ ወገቤ በጣም ብዙ ለውጥ አይቼበታለሁ። ቁጭ ብዬ መነሳት አልችልም ነበር። እዚህ መጥቼ መታሸት ከጀመርኩ ግን በጣም ብዙ ለውጥ አይቼበት አለው። ለመጀመሪያ ጊዜ ትንሽ የሆነ እንትኔ ማለት ነገር አለ፣ ግን በተደጋጋሚ ስታሽ ነገሮች ሁሉ በቃ ይለቅሻል። ዋንኛ ዋነኝነት እኔ እዚህ የመጣሁበት ምክንያት ሪላክስ ለማድረግ ነው። ከጓደኞቼ ጋር ነበረ ስለ እንደዚህ አይነት ኢንፎርሜሽን የሰማሁት። ና በፊት በፊት ስለ ሪፍሌክሶሎጂ ሳስብ እንደዚህ አይነት ትሪትመንት ሳስብ ከጤና ጋር የተያያዘ ነገር ብቻ አድርጌ ነበር የማስበው ግን ምንድነው እስቲ አክቹሊ እንሞክረው ብለን ከጓደኞቻችን ጋር አንድ ይመተን ካየ ነው በኋላ በጣም ሪላክስ ማድረግ ችለናል። ከዚህ በፊት መጣ ነበረ እዚህ ቤት እና ያው አደርጋለሁ ትንሽ ያሜ ነበረ ስራዬ ላይ በጣም ስለማቆም ያው አንዳንድ ጊዜ በጣም የሆነ ስሜት አለ እንቅልፍ አይ ብዙ ጊዜ የለኝም ነበረ። አሁን ግን ጥሩ ነው። ፔኑን ያው አመጣጥነን እናሻቸዋለን የምንሰጣቸውን እሽት አመጣጠን ለማሸት እንሞክራለን። ግን ህመም ካለ ያ ማለት እዛ ቦታ ላይ ችግር አለ ማለት ነው። ሪፍሌክሶሎጂ እያንዳንዱ ቦታ ውስጥ እግራችን ላይ ነርቭ ኢንዲንጎቹ ቦታ ቦታቸው ስለሚይዙ ያ የሚያማቸው ቦታ ላይ ቀጣ ከሰውነታቸው ጋር ይገናኛል ማለት ነው። ያ የሚያማቸውን ቦታ ደግሞ በደንብ አድርገን ስናሸው ፔንፉል ይሆንባቸዋል። ስለዚህ የመጀመሪያ ሰሞን የመደናገጥ የማህመም፣ አልፎም ደግሞ የመጮ ስሜት ሊያሳዩ ይችላሉ ግን ከጊዜ ቆይታ በኋላ ከአንድ ሁለት ቀናቶች ወይም ከሶስት እሽት በኋላ አሪፍ ለውጥ እያዩ ሲመጡ እሹትንም እየወደዱት መታሸቱንም እየተወደደ ህመሙን ደግሞ እየቀነሰ ይመጣል። ከአንዳንድ የጤና እክሎች በስተቀር ለምሳሌ ስብራት ካጋጠማቸው ወይም ደግሞ የእግር ጉዳት በቅርቡ ሰርጀሪ ከተሰሩ በቅርቡ። ከዛ ውጪ ልጆችም ይታሻሉ። ትልቅ ሰው ወይም ወጣቶች ብቻ አይደለም፣ ህፃናቶችም መታሸት ይችላሉ። ከሶስት ዓመት ጀምሮ ልጆች መታሸት ይችላሉ። ልጆች ለምን ይታሻሉ ካልሽኝ እንደሆነ ልጆች የሆድ ድርቀት ያስቸግራቸዋል። በዚህ ዘመን በዛ ምክንያት ያስቸግራቸዋል፣ ሽንት ቤት ሲገቡ። ስለዚህ ያንን ለማስተካከል እሽት ይረዳቸዋል። የአንጀታቸውን ቦታ በማሸት የጨጓራቸውን ቦታ በማሸት በቀላሉ ዳይጀሽናቸው እንዲሰራላቸው ሽንት ቤት እንዳይቸገሩ በዛውም ደግሞ ካለባቸው ወገብ ህመም። አሁን ልጆች ደግሞ ከፍ ሲሉ ትምህርት ቤት ሲጀምሩ በጣም ተልቅ ተልቅ ያሉ ቦርሳዎችን ይዛሉ። ብዙ መጽሐፍቶችን ብዙ የተለያዩ ነገሮችን፣ ደብተሮችን ይሸከማሉ። በዛን ሰዓት የመግበጥ ጀርባቸው ላይ ፔን የማግኘት ትልቅ ሰው ገና ትልቅ ሰው ሳይሆኑ ገና በልጅነታቸው እንደዚህ እንደዚ እንደዚህ አይነት ፔኖችን ያስተናግዳል። በዛን ሰዓት እዚህ መጥተው በመታሸት ካለባቸው የወገብ ህመም፣ የጀርባ ህመም ሪሊፍ ማግኘት ይችላሉ። በዋነኝነት ከምንጠቀማቸው ግብዓቶች ውስጥ ኦይል ነው። ኦይል ደግሞ ይሄ የባህር ዛፍ ኦይል ነው። የባህር ዛፍ ኦይል አንደኛ ቆዳቸውን በደንብ የማለስለስ አቅም አለው። ከዛ ውጭ ደግሞ በደንብ ደስ የሚል ኢንቫይሮንመንት፣ ደስ የሚል ሽታ ስላለው ሰዎች ከስተመሮችም ሲታሹ በዛው አይምራቸው ሪፍሬሽ እያደረገ በዋርዛ ሽታው ደስ እያላቸው ቆዳቸውንም ደሞ በዛው ፕሮቴክት እያደረግንላቸው ከእሽቱ ደረቅ የሆነ እሽት ያለ ኦይል የሆነ እሽት ቆዳን ሪቴት ማድረግ ስለሚችል በደንብ በኦይል መቀባት አለብን ሰውነታችን ለዛ አንደኛው ግባታችን ኦይል ነው ከዛ ውጪ ደግሞ ስቲኮች አሉ እነዚህ ዋንጫ የዋንዛ ስቲኮች ናቸው በዋነኝነት የሚሰሩት ከዋንዛ ሲሆን የሚመጡትም ከቻይና እነዚህን ስቲኮች የምንጠቀማቸው አንዳንድ ጠንከር ያሉ የሰውነታችን አካላቶች አሉ። ውስጥ እግራችን ላይ ለምሳሌ የተረከዝ ቦታ ኤሪያ ካየን ሞር በስቲክ ብናሸው የተመራጭ ይሆናል። ምክንያቱም በደንብ ፔኔትሬት አድርጎ ማሸት እንዲችልልን ስቲኩን መጠቀም አሪፍ ነው ብለን እናስባለን። እና መሆንም ያለበት በስቲክ ነው ተረከዝ ላይ። ሌሎቹን ኤሪያዎች ቆዳቸው በጣም ለስላሳ ስለሆነ አብዛኛው ሰዎች በእጃችን ዲፕ ቲሹ የሆነ እሽት ነርቭ ኤንዲንጎቻቸውን በቀላሉ ማግኘት እንችላለን። ወደዚህ ከሚጠይቁን ጥያቄዎች አንደኛው ዋነኛው ይሄኛው ነው ምን ያክል ጊዜ ይቆያል እሽቱ? በምን ያክል ጊዜ ደግሞሽ መታሸት አለብኝ ከሚሉ ጥያቄዎች በዋነኝነት እና ሰዎች እኛ እንደ ባለሙያ መክረው ከ8-12 ጊዜ እንዲታሹ እንመክራለን። ይህ ማለት በሳምንት ሁለት እያደረጉ በወር 8 ጊዜ ወይም ደግሞ በወር ከ15 ቀን 12 ጊዜ ታሽተው እንደየ ሰውነታቸው ላይ ያለው ህመም መጠን ሌቭል ይለያያል። አንዳንድ ሰዎች እሽቱ በጣም በተደጋጋሚ እና ረዘም ላለ ጊዜ መታሸት አለባቸው። ይህ ማለት አብዛኛው ሰው ግን ከ8 እስከ 12 ጊዜ ቢታሽ አሪፍ ነው። በጣም ለእኔ በብዙ ዘርፍ ጠቅሞኛል ብዬ ነው ማስበው። በትንሹም ቁጭ ብዬ መነሳት አልችልም ብዬ ሻለሁ። እንደ እኔ መጥተው ቢሰሩና ከህመማቸው ቢፈወሱ ነው መመክረው ነው። አልተለመደም እዚህ ሀገር እና ለእኔ ጥሩ ነው ብያል። መድኒትም አግኝቼበታለው እግሬ ላይ ለሚደረገው ነገር በሙሉ። ወጣቱ እንደምታየው ከሆነ ምስት መጪ እንዳየት ል ጫማ እረገች ነው የመጣሽው። ሴቶቹ አብዛኛውን ጊዜ አሁን በዚ ሰት ይል ጫማ ማድረግ፣ ወንዶች ደግሞ ከፍ ያለ ጫማዎችን ተረቀዛቸው ከፍ ያለ ጫማዎችን ማድረግ አሁን እየተለመደ ነው እና ይሄ በቀላሉ ውስጥ እግሮቻችን ላይ የሚገኙት ነርቮችን በቀላሉ ዳሜጅ ያደረጋል። እንዲሁም የወገብ ህመም፣ የጀርባ ህመምም የመፍጠር ቻንሳቸው ነው። እና ወጣቱ በዛውም ሪላክስ እያረጋ ለምሳሌ ወጣቶች ሲኒማ ቤት፣ መዝናኛ ቦታዎች ከመሄድ ባለፈ አሁን መታሸትን እንደ መዝናኛ እንዲሁም ደግሞ ጤናን መጠበቂያ መንገድ አድርገው እንዲያዩ እመክራለሁ። አሁን አሁን ያናኗር ዘይቤያችን ሩጫ የበዛበት እንደመሆኑ እንደነዚህ አይነት አገልግሎቶች በተለያዩ ቦታዎች ቢሰፉ በተለይም ብዙ ሰዓት ቆሞ የሚሰራው የወገብ ሕመም ላለበት ለተለያዩ የሕመም ችግሮች መፍትሄ ይሆናሉ ብዬ አስባለሁ። ይህን አገልግሎት እኔ ሞክሬዋለሁ። እንግዲህ በስራዊ አጋጣሚ ወይም ደግሞ እንግዲህ አንዳንዴ ልምድም ፍላጎትም ረዘም ያለ ወይም ሂል ያላቸው ጫማዎችን መጠቀም እግሬ ላይ ታፋዎቼ ላይ የነርቭ መተሳሰር እንዳጋጠመኝና እንደነዚህ አጠር ያሉ ፍላት ጫማዎችን መልበስ እንዳለብኝ ባለሙያ ሲነግረኝ ነበረ።